ጤና ይስጥልን እንደምናላችሁ ውድ የፕሮግራማችን ተከታታዮች፣ ጃን ተከለ ሚዲያ ነው። ዛሬም እንደተለመደው አንድ የእንግዳ ፕሮግራም ይዘን ቀርበናል። የእንግዳ ፕሮግራማችን ከአሁን በፊት በተደጋጋሚ ሲቀርብ የነበረው የቅማንት ዲሞክራሲያዊ ፓርቲ ቅዴፓ ሊቀ መንበር አቶ አጉቸው ማለደ እንዲሁም ደግሞ ዛሬ ምክትሉ ተገኑ ደረጀ ሁለት እንግዶችን ይህ እየቀርብ ያለው እንግዲህ እንግዶቻችን በወቅታዊ ጉዳዮች ላይ አንዳንድ እያነሱ ነገሮችን ያነሱ አብረን የምንቆይ ይሆናል። እንግዲህ ከባህር ዳር የቀጠለው የምክክር ኮሚሽን አዲስ አበባ ላይ ድረስ እስከ አዲስ አበባ መጥቶ ም ፍሬ ያፈራ ስለ እሱ እናነሳለን። የቀጠናው የሰላም ሁነት አሁን ህዝቡ እየሆነ ያለበትን ወቅቱ እንግዲህ የእርሻ ወቅት የሚጀመርበት ወይም የተ ማለት የተጀመረበት ወቅት ስለሆነ ከአካባቢው ያለው ጸጥታ ጉዳይ ምን ይመስላል? እሱን በስፋት የምን ነጋገርበት ይሆናል። ሌላው የኢትዮጵያ የኢትዮ ሱዳን መስመር በጭልጋ አቋርጦ ያልፋል። ግን ይሄ መስመር በተደጋጋሚ ኦን ኤንድ ኦፍ የሆነ የህዝቡን ስቃይ ያበ ያ ማነት ያባባሰበት ሁኔታ እጅግ አስቸጋሪ የነበረበት ሁኔታ ለሱ እናነሳለን። ሌላው የኢንቨስተሮች በመተማን ወይም በምዕራብ ጎንደር የሚገኙት የቅማንት ኢንቨስተሮች ብሔር ተኮር በሆነ መልኩ ከቦታችን እየተፈናቀልን ነው ይላሉ። እሱን እናነሳለን። ሌላው የራስ አስተዳደሩ ጉዳይ ምንድነው? በማህበራዊ ሚዲያ የሚነሱና እውነታው ምንድነው? ፓርቲው በዚህ በኩል ያለው አቋም ምንድነው የሚሉ ነገሮች እናነሳለን። አብራችሁን ቆዩ። እንግዲህ የዛሬው ፕሮግራማችን ከላይ የጠቀስኳቸውን ነጥቦች አንስተን የምንወያዩ ይሆናል። እንግዶች እንኳን በሰላም መጣችሁ። እሺ በጣም ጥሩ እንግዲህ የመጀመሪያው ጥያቄ ሊሆን የሚችለው እንግዲህ ቅድም እንዳልኩት ባህር ዳር የጀመረ የብሔራዊ ውይይት ኮሚሽን ስራ አለ። እናንተም የዛ ንቁ ተሳታፊ እንደሆናችሁ ይነገራል። ከዛ አንጻር አሁን አዲስ አበባም ላይ ደግሞ ሰሞኑ ከሁለት እስከ አራት ፕሮግራም ነበረውና በዛ ፕሮግራም ላይ እናንተም በንቁስ ተሳተፉ እንደነበራችሁ በተደጋጋሚ በማህበራዊ ሚዲያ በተለቁትን መረጃ ተመልክቻለሁና እስኪ ስለ እሱ ጥር አድርጋችሁ ምን አገኝ ምን አስያዛችሁ ምንስ ትጠብቃላችሁ? እሱን በቅድሚያ እስኪ አጠውጉችሁ። እሺ፣ እጅግ በጣም ከልብ ነው የማመሰግነው። በቅድሚያ ከዚህ በፊትም በጣም በርካታ ዘገባዎችን ስለ ዘገባችሁልን ጃንተከል ሚዲያን ላቅ ያለ ምስጋና በቅማንት ሕዝብ ስም ማቅረብ ነው የምፈልገው። በመቀጠል እንግዲህ እንዳነሳህልኝ የሀገራዊ ምክክር ኮሚሽን በሀገር አቀፍ ደረጃ በጣም በርካታ ቦታዎችን ተደራሽ በማድረግ ከዞን እስከ ክልል ከክልል ወደ ፌዴራል ደረጃ ደርሷል። በፌዴራል ደግሞ የፌዴራል ተቋማትን መሰረት ያደረገ አጀንዳ ልየታ ከ22 እስከ 24 ነው የተደረገው። በዚህም እኛ እንደ ፖለቲካ ፓርቲ ተሳትፈናል ማለት ነው። እንደሚታወቀው የምክክር ኮሚሽኑ ጥሪ የነበረው ከዚህ በፊት ሀገር አቀፍ የፖለቲካ ፓርቲዎች ይል ነበረ። እኛ የፖለቲካ ፓርቲዎች የጋራ ምክር ስራ አስፈጻሚዎች ለምንድነው ክልል አቀፍ የፖለቲካ ፓርቲዎች ማይሳተፉት በሚል ክልል አቀፍ የፖለቲካ ፓርቲዎች እንዲሳተፉ አድርገናል ማለት ነው። በመሆኑም ከሁሉም የፖለቲካ ፓርቲዎች አንዳንድ ተወካይ እንዲገኝ ተደርጎ በሀገር አቀፍ ደረጃ አሉብን የምንላቸውን አጀንዳዎች ያስያዝንበት እ እለት ነው ማለት ነው። ከዚህ አንጻር እንግዲህ እኛ እንደ ቅማንት ህዝብ የቅማንት ህዝብ በጣም በርካታ አጀንዳዎች አሉት። እነዚህ አጀንዳዎች ከዚህ በፊት በክልል ደረጃም በዞን ደረጃም ሲነሱ የነበሩ ናቸው። በፌዴራል ደረጃ በፌዴራል ደረጃ በተደረገው የፌዴራል ተቋማት የአጀንዳ ማሰባሰብ ሂደትም እጅግ በጣም ወሳኝ ወሳኝ የሆኑ የቅማንትንን ህዝብ እንዲመለስለት የሚፈልግ ለዘመናት ሲንከባለሉ የመጡበትም አጀንዳዎች የማስያዝ ስራዎች ሰርተናል። ከዚህ ውስጥ እጅግ በጣም መሰረታዊ የሆኑት አንደኛው የማንነት ነርስ አስተዳደር ጥያቄ በተመለከተ የቅማንት ህዝብ ለበርካታ ዘመናት ሲጠይቅ የመጣው ነው። ሆኖም ግን ምላሽ ባለማግኘቱ እጅግ በጣም በርካታ መስዋዕትነት ተከፍሎ ተከፍሎበታል። እጅግ በጣም ሀብትና ንብረት በጣም በርካታ ሀብትና ንብረት ወድሟል። ህዝቡም ለመፈናቀል አደጋና ለስርዓት አደጋ ተጋልጦ የቆየበት ሁኔታ ነው ያለ የማንነትና የራስ አስተዳደር ጥያቄ የሚቋጭበትን ሁኔታ እጅግ በጣም በስፋት ለማንሳት ሞክረናል። በሁለተኛ ደረጃ መፈናቀልን፣ እስረኝን፣ የታሰሩ ወገኖቻችን በተመለከተ መፈናቀልን በተመለከተ የህገ መንግስት ጉዳዮች ላይ አተገባበሩ ላይ በተመለከተ ና ሌሎች በጣም በርካታ አጀንዳዎችን ያስያዝነበት እውነታ እንዳለ ለማሳየት ያክል ነው። ጥሩ። አቶ ተገኑ ባህር ዳር ላይ በነበረው መድረክ ብዙ የተድበሰበሱ ነገሮች እንደነበሩ መስራት የነበረባቸውን ሳሰሩ የቅማንትን ህዝብ እጣ ፈንታ አሳልፋ ይሰጣችሁ የሚሉ የማህበራዊ ሚዲያ ጩኸቶች ነበሩ። አሁን እሱን ከማስተካከል አንጻር የተሻለ ግባ ግን ተራ ላይ ታስባላችሁ። አመሰግናለሁ። እንግዲህ በመጀመሪያ ከባህር ዳሩ የሀገራዊ ምክክር ሂደት ስነሳ የባህር ዳር ሀገራዊ ምክክር ሂደት ላይ የተሳተፍኩት በማህበረሰብ ክፍል ነው የተሳተፍኩት የነበረ አጀንዳዎችን እዛ ላይ በማስያዝ በኩል በጣም ከፍተኛ የሆነ ግፊት አድርገን የቅማንትን ህዝብ የሚጠይቃቸው ጥያቄዎች አጀንዳ አሲዘን እስከ መጨረሻው አስረክበ የወጣ ይወጣ ሰዎችም ሰሌክት እስከሚደረጉ ድረስ ማለት ነው። ከዛ በኋላ ጥቅል የሆነ የክልሉ አጀንዳ በሚጠናቀርበት ሰዓት ያው የፖለቲካ ፓርቲዎች ተጽዕኖ ፈጣሪዎችና የሃይማኖት አባቶች ባሉበት የመንግስት ተቋማት እንዳሉበት አጀንዳው ጥቅል የሆነ አጀንዳ ወደሚ ሲጠቃለል የተወሰነ ክፍተት የተፈጠረበት አጋጣሚ እንዳለ ዛሬ የተመለከተው አለ። ያው ጥቅል የሆነ የዛው ቦታ ላይ ባልኖርም እዛ ፕሮግራም አልተሳተፍኩም፣ ግን የሆነ ክፍተት እንዳለበት በነጠላ ደረጃ የሚታዩ የህዝብ ጥያቄዎች ያልተካተቱበት ሁኔታ እንዳለ ታይቷል። ቢሆንም ግን ከዛ ላይ እየተደረገው ምንድ ነው ቅሬታ ማቅረብ ነው መድረኩ ተሳትፎ ቅሬታ ለሚመለከተው አካል ለሀገራዊ ምክክር ኮሚሽን ለኮሚሽነሮች ቅሬታዎችን ያልተያዙ አጀንዳዎች አሉ፣ የኛ የቅማንት ህዝብ የሚጠይቃቸው አጀንዳዎች እነዚህ አጀንዳዎች ናቸው በሚል ልቅም ተብሎ አጀንዳዎች የተያዙ መሆኑን ያንን በመረጃ ተከታተን ያገኘንበት ሁኔታ አለና፣ አሁን ግን በፌዴራል ደረጃ የፌዴራል ተቋማት በተደረገው የአጀንዳ ልየታ ሁለታችን የተሳተፍነው ከቅማንት ማህበረሰብ ውስጥ የተሳተፍነው ሁለታችን ነው የነበረው። ሂደት በጣም ዲሞክራሲያዊ፣ ምንም አይነት ጫና የሌለው አሳታፊ የሆነ ሂደት ነው የነበረው እና በጣም ደስ በሚል ሁኔታ መጀመሪያ አካባቢ እያንዳንዳችን በግለሰብ ማለት በማህበረሰብ ደረጃ ለምሳሌ የማንነትና የማንነት የወሰንና የራስ አስተዳደር ጥያቄ ላይ የእኛ የቅማንት የማንነትና የራስ አስተዳደር ጥያቄ በሚል ተካቶ ቀርቦ የሚል አጀንዳ እንዲያስተደርጉ የነበረውን የቅማንት ማንነቱ ከተመደሰ ቆይታ የቅማንት ማህበረሰብ የቅማንት ራስን በራስ የማስተዳደር ጥያቄ በሚል እንዲያዝድነት በሚል ተይዞ ይህም እስከ መጨረሻው መድረክ ጥቅል የሆነው ሀገራዊ አጀንዳዎች እስከሚጠናከሩ እስከሚጠናቀቁ ድረስ የቅማንት የራስ አስተዳደር ጥያቄ በሚል አጀንዳው የተያዘ መሆኑ የተቀመጠ ማለት ነው። ከዛ ውጭ ሌሎች አጀንዳዎች ከመፈናቀል ጋር በተያያዘ የተፈናቀሉ ወገዶችን በተመለከተ የህገ መንግስት ጥሰት፣ ሌሎች ውክልና ከማግኘት ህጋዊ ውክልና አግኝቶ በመንግስት በኩል ማግኘት ያለበትን የውክልና ከታሪክና ትርክት ጋር በተያያዘ ጥቅል በሆነ መንገድ አጀንዳዎች ተይዟል ጥቅል ሆነ ሲነበብም እንግዲህ የእያንዳንዱ ብሔረሰብ ወይም የእያንዳንዱ ማህበረሰብ ችግር አለ መዛ ላይ መቀመጥ ያለበት ጥቅል በሆነ መንገድ ግጭት የሚያስነሱ ተብሎ የተቀመጡ አጀንዳ ስለዚህ በነበረው መድረክ በጣም ወሳኝ የሆኑ አጀንዳዎችን አሲዘን የወጣለበት መሆኑን ነው መግለጽ ንፈልገው በጣም ጥሩ እስኪ አቶ አውግቸው ምናልባት በባለፈው በነበረው የተድበቀበቀ ማለት የተድበሰበሰ ሂደት አንተም ከኔ ጋር በነበረ ቃለ መጠይቅ ግልጽ ያልሆኑ ነገሮች ትንሽ አስቸጋሪ እንደነበረ ነግረናል። እንዲሁ አሁን መያዙ ምን ያህል እርግጠኛ ናችሁ? በምንድነው ያረጋግጣችሁት? ማለት ከዛ በባህር ዳር እንዲቀር የተደረገው የናንተ እንቅስቃሴ ወደ አዲስ አበባ እስኪመ እስከሚመጣ ድረስ መጥቶም እንድተሳተፉ እንድትሳተፉ ትልቅ እንቅስቃሴ መደረጉን ያሳያል። ምንድን ነው ያስያዛችሁት ነገር አሁን? እሱንስ እንዴት ነው የምታረጋግጡት? እንደባለፈው ከበስተጀርባ ያለ ነገርስ ቢኖር እንዴት ነው ማረጋገጥ የምትችሉት የሚለው እስኪ ተጣርጋገነ። ነገር እንግዲህ ጥሩ ነው ነው። በባለፈው ባህር ዳር ላይ የነበረውን ጉዳይ በባለፈው የተነጋገርንበት ስለሆነ እዛ ላይ ብዙ ነገር ማንሳት አልፈልግም። በፌዴራል ደረጃ ያለውን የሀገራዊ ምክክር ኮሚሽን አጀንዳ ልየታ በተመለከተ ግን እንደሚታወቀው ቅድም አቶ ተጎንም በገለጸው አግባብ ሁሉም የፌዴራል ተቋማት ወደ አምስት ግሩፕ ነው የተከፈለው። እኛ እንደ ፖለቲካ ፓርቲ ቁጭ ብለን ስንመካከር ወደ 86 አባላት ነው ያሉት፣ የፖለቲካ ፓርቲዎች ተሳታፊዎች ማለት ነው። ስንመካከር ና ስንወያይ አጀንዳዎቻችን ልቅም ተደርገው የተያዙበት አግባብ እንዳለ በፊርማችን ማረጋግጠን የወጣ ነው። ሁለታችን ፈርመናል። አጀንዳዎቻችን ላይ የተያዙ መሆናቸውን ቸክ አድርገን ማረጋግጠናል። መያዝ የሚገባው አሁን ህዝብም እንዲያውቀው የሚገባው መሰረታዊ ጉዳይ በየትኛውም በኩል ይሁን በየትኛውም በኩል አጀንዳው አጀንዳ ሆኖ ስለመመዝገቡ ብቻ ነው ቸክና ክሮስ ቸክ አድርገን ማረጋገጥ የሚጠበቅብን ማለት ነው። ከዚህ አንጻር እንግዲህ ማንህም አካል ትንሽ ቅሬታ ወይም ደግሞ የመረጃ ፋላሲ ይኖራል ብሎ የሚያምን አካል ምክክር ኮሚሽኑ ላይ ሂዶ የቅማንት ህዝብ ጥያቄዎች ተይዘዋል ወይ ብሎ ቸክ ማድረግና ዲሞክራሲያዊ የሆነ ክፍት የመረጃ ቅብብሎች ስለሆነ ያለው ምክክር ኮሚሽኑ ጋር ሂዶ ቸክ ማድረግ የሚቻልበት ምች ሁኔታ እንዳለ ማየት። በሁለተኛ ደረጃ ግን ያልተያዘም አጀንዳ ካለ ግልጽ ነው፣ ክፍት ነው። አሁንም በፈለገው ሰዓት አጀንዳዎች ማስያዝ ይቻላል። እኛ ግን እንዳረጋገጥ ነው ሁሉም አጀንዳዎቻችን ተይዘዋል። በሀይል መድረክም ደግሞ ሰባት ጉሩፖች ሁለት ሁለት አባላቶች ነው ያሉተኝ ሁለት ጊዜ ሰባት አስራ አራት አባላቶች ያሉበት ከሀይል መድረክ ላይ ሁሉም ወጥተው ሲያነቡት የእኛ አጀንዳዎች የተንጠባጠበ አጀንዳ የለም ብለን ያረጋገጥ ነው። ሁላችንም አንጨጨመን ተመስጋግነ የተለያየነበት ሁኔታ ነው ያለ። ከዚህ በኋላ የአጀንዳ ማጠናቀር ፕሮግራም ስለሆነ የሚሆነው የአጀንዳ ማጠናከር ፕሮግራም ደግሞ የምክክር ኮሚሽን ሙያተኞች መደበኛ ጉዳይ ነው። ሲጠናከር ተጠናክሮ ይፋ ይደረጋል። ህዝብ ይፋ በተደረገበት እለት የቅማንት ህዝብ አጀንዳ ተይዟል ወይ ሳልተያዘ የሚለውን ነገር ደግሞ በቀጣይ ቸክ እያደረግን ያልተያዘ ከሆነ ከአጠናቃሪዎች ጋር አጀንዳችን ተዘለዋል የሚለውን በአቤቱታ እየቀረብን የ ማስይዝበት የምች ሁኔታ እንዳለ ለማሳየት ያክል በጣም ጥሩ የተመ ማለት የህዝብ ትግል ወደ አንድ የተማከለ ስርዓት መጥቶ ውጤታማ እንዲሆን ጥረት መደረጉ በጣም ጥሩ ነው ተብሎ ይታሰባልና፣ እንዲያው ምናልባት በቅማንት ህዝብ ስም የሚንቀሳቀሱ ቡድኖች አካላት ማዕከላዊነትን ጠብቀው የህዝቡን እንቅስቃሴ ማዕከላዊ ግብ አድርገው ከመንቀሳቀስ አንጻር ክፍተት ያለ ክፍተት እንዳለ ይነገራልና ማህበራዊ ሚዲያ ላይ የተሰጡ ያሉ ነገሮች እጅግ በጣም ከባድ ናቸውና እሱን ኮምፕሮማይዝ አድርጎ ወደ አንድ ግባችሁን ማዕከላችሁን የቅማንት ህዝብ አድርጋችሁ ከመንቀሳቀስ አንጻር ያለውን ችግር እንዴት ነው ተስኪ ተራ አልጋ እዚህ ጋር እንግዲህ የጀመርነው እጅግ በጣም የረጅም ጊዜ ትግል ነው አሁንም ገና በጣም እጅግ በጣም ልክ አስጨራሽ የሆነ ትግል ውስጥ ነው ያለነው በዚህ የትግል መስመር ውስጥ ሁላችንም ቢሆን አላማችን አንድ አይነት አላማ ነው ያለና የቅማንትን ህዝብ ነጻ የማውጣት አላማ። የቅማንትን ህዝብ ነጻ ለማውጣት ደግሞ የመጀመሪያውና ትልቁ ቁልፍ ጉዳይ መጀመሪያ ራስን ነጻ አድርጎ ወደ ትግል ውስጥ መግባት ነው። የተለያየ አይነት ፍላጎቶች ባሉ ቁጥር የቅማንትን ህዝብ ነጻ ለማውጣት ይቅርና ራስን ነጻ ማድረግ አይቻልም። ከዚህ አንጻር ለህዝብ እየታገልን እስካለን ድረስ መጀመሪያ ወንድማማቻዊ አንድነት ና መከባበር የመከባበር መሰረት ያደረገ ትግር ውስጥ መገኘት ይጠበቅ ብናል ያን እስካላደረግን ድረስ በጣም በርካታ መስዋዕትነት ያስከፍለናል። ከዚህ በፊት ያየ ነው ስለሆነ ማለት ነው። ከዚህ አንጻር እጅግ በጣም በርካታ በማህበራዊ ሚዲያ የሚናፈሱ እጅግ በጣም በርካታ ሉባልታዎች አሉ። እውነታው አንድና አንድ ግን የቅማንት ህዝብ የሚፈልገው ትክክለኛውን መስመር ይዞ ራሱን ነጻ ማድረግ ነው። ከዚህ አንጻር የቅማንት ዴሞክራሲ ፓርቲ በአጽንኦት የሚከተላቸው እጅግ በጣም መሰረታዊ የሆኑ ቀይ መስመሮችን የማያልፍ ተቋም ነው ማለት ነው። እንደ ተቋምም በተቋማችን ውስጥ ሆኖ በተለያየ የፌክ አካውንት ክሬት እየተደረገ ድርጅቱ በማወቀው መንገድ የተለያዩ ደብዳቤዎች በተለያየ ማህተምም ጭምር ግለሰቦች የሚያደርጉትን እያየን ነው፣ እየተከታተልን ነው። ይህን እናጠራለን። በቀጣይ እንደ ተቋም ይህ ተቋም የቅማንት ዴሞክራሲ ፓርቲ ብቻ ተቋሙን ሳይሆን ሌሎች ተቋማቶችም ወደ ህዝባዊ አንድነት መምጣትና በቅማንታዊ አንድነት ተጠርንፎ ለቅማንት ህዝብ ተደራሽ መሆን ይጠበቃል። ይህን ባላደረግን ቁጥር አንዳችን በአንዳችን ላይ መዘማመት በጀመርን ቁጥር ከዚህ በፊት በጣም በርካታ መስዋዕትነት የከፈልነበትን የከፈልንበትን ትግል ደዳግም መስዋዕትነት እንደማያጋልጥን ምንም ዋስትና የለን ማለት ነው። ከዚህ አንጻር ሌሎች ሚዲያዎች በሚዲያ አካባቢ ላይ የሚናፈሱ የአሉባልታ ወሬዎች ምንም መሬት የማይነኩ እኛ እንደ ድርጅት በቀጣይ ሰኔ ሰባትና ስምንት ማዕከላዊ ኮሚቴ ጥሪ ደብዳቤ ይጽፈናል። ሰኔ ሰባትና ስምንት ጠቅላላ ማዕከላዊ ኮሚቴዎቻችን እንጠራለን፣ እንገመግማለን። በበቀደም በነበረን የስራ አስፈጻሚ ግምገማ አለትም በአስራ ሰባት ማለት ነው ግንቦት አስራ ሰባት ስራ አስፈጻሚ ጠርተናል። የተገኙ ከአስራ አንድ ስራ አስፈጻሚዎች ውስጥ ስምንት ስራ አስፈጻሚዎች ተየንተዋል። አጠቃላይ ሂደቱን ገምግመናል። የሄስና ግሌስ በማድረግ ሂደት ወቅት ላይ ትንሽ ፍላጎቶች የሄስና ግሌስ ልምዱን ችግር ስለነበረ ሄስና ግሌስ አናደርግም የሚሉ አንድ ሁለት አመራሮች ተፈጥረውብናል። እሱንም በቀጣይ ማስተካከል ይጠበቅብናል ብለን እኛ እንደ ድርጅት በአቋም ደረጃ ቁጭ ላይ የገመገምንበት ሂደት ነው ያለ። እንግዲህ ቅድም ስል እንደነበርኩት በፌክ አካውንት ወይም ደግሞ ማንነትን በማይታወቅ በማዕከላችን ውስጥ ገብቶ የእኛን አንድነት ሊሸረሽር በሚችል መንገድ ክፍተት መፍጠር ለድርጅታችን አይደለም ለድርጅታችን ለሕዝባችንም አደጋ ነው። ለአንድ ተቋም ብቻ አደጋ አይደለም። ለጠቅላላው ሕዝባችን ለሀገራችንም ጭምር አደጋ ስለሆነ እዚህ አካባቢ ያለውን ሂደት ሁላችንም በጥንቃቄ መከታተል ይጠበቅብናል። ከዚህ በፊትም እኛ በመግለጫችን አውጥተናል፣ ዛሬም በመግለጫችን ውስጥ አካተናል። ከዚህ በኋላ መስተካከል የማይችል ሆኖ ከተገኘ ደግሞ ድርጅታዊ እርምጃዎች የምንቀጥል ይሆናል ማለት ነው። በጣም ጥሩ። እስኪ ወደ አቶ ተገኑ ስመጣ አቶ ተገኑ በተባለው አግባብ አሁን ከዚህ ላቶ አውግቾ ያነሳው ጥያቄ ወደ አንተም መምጣት ፈልጋለሁ። ምክንያቱም የቅማንት ህዝብ አሁን ባለበት መከራ እርስ በርስ ተከፋፍሎ ደግሞ ሌላ መከራ መጨመር ከባድ ነው ሊሆን የሚችለው ከዚህ አንፃር፣ እነዚህ ሰዎች ምን አሉት? በማህበራዊ ሚዲያ የተለያየ ነገር ሚለዋሉ አሉ። ከራስ አስተዳደሩም አንፃር አጠቃላይ ፎቶ ተነስቶ እንኳ ተለጠፋችሁ፣ በዛ ላይ የሚሰጥ ትንታኔ ሁላ አለ። ግቡ ምንድን ነው? ምንድን ነው ሊያሳብኩ የፈለጉት ነገር ነው ሰዎች፣ እስኪ እሱን ጥር አድርገን ገረን። አመሰግናለሁ። እንግዲህ የቅማንት ህዝብ ትግል ዛሬ የጀመረ አይደለም። ዘመናትን ያስቆጠረ ዘመናትን ያሳለፈ ትግል ነው። በትግሉ ሂደት ብዙ መስዋዕትነት ተከፍሏል። ብዙ የሰው ህይወት ተከፍሎበታል። ብዙ ሀብት ሀብት ንብረት ወድሞበታል። ይህ ነው ተብሎ ያልተደረገበት ተግባር በቅማንት ህዝብ ላይ ማለት ነው። በመሆኑ በትግል መስመሩ ላይ ብዙ የተመሰረቱ ተቋማቶች አሉ። ከእነዚህ መካከል ለማሳረፋል ሊሞከር የመጀመሪያው የቅማንት ማዕከልና የቅማንት የማንት ነው የአስተዳደር አስመላሽ ኮሚቴ ነው። ከዛ ቀጥሎ የቅማንት ልማት ማህበር ነው። እዛም የቅማንት ዲሞክራሲያዊ ፓርቲ የቅማንት ጃ ነው የሚዳናቸው የተመሰረቱ እነዚህ ዋና ዋና ተቋማት ማለት ነው። እነዚህ ተቋማት የሲመሰረቱ የቅማንት ህዝብ እስካሁን ድረስ የነበረብኝ የቀንበር ጫና ያወርድብኛል፣ ይታገልብኛል፣ ድምፅ ይሆንብኛል በሚል ነገር ነው እነዚህ ያቋቋማቸውና አሁን ግን በእነዚህ ተቋማት መካከል የመጀመሪያው ተቋማትና ተቋማትን ከሁለቱ በመሰንጠቅ የሽብልቅ ፖለቲካ የሚጠቀሙ ሀይሎች ናቸው ችግር እየፈጠሩብን ያሉት ማለት ነው ይህ ደግሞ ይህን እየተደረገ ያለው ምንድን ነው በአንድ በኩል የቅማንት ህዝብ ነጻ ቢያገኝ የቅማንት ህዝብ ነጻ ቢሆን ቀጠናው ሰላም ቢሆን ነገ ተጠያቂ መሆን የሚችል አካል ሊኖር ስለሚችል ነው ይህን ነገር ቀጠናው ሰላም እንዳይሆን የሚያደርጉ አንድነትን አጠናክሮ የቅማንት ህዝብ ታጋዮች አንድነታቸውን አጠናክረው ታጋዮቹ ወደ ትግል ወደፊት እንዳይቀጥሉ ለማድረግ ትግሉ እንዳይቋጭ በማድረግ በውስጥ እየተሸለኮለክ የግልን ጥቅም በማስቀደም በተለያየ ቦታ ሆነ የግል ጥቅም በማስቀደም ብቻ የህዝብ ጥያቄ እንዳይመለስ ከማድረግ አንጻር የተመሰረተ የተያዘ አላማ የሚመስል ነገር አለበት ማለት ነው። ስለዚህ ከዚህ ጋር ተያይዞ የተለያዩ የፌክ አካውንቶች ና የተለያዩ ሚዲያዎችን በመጠቀም ተቋማትን በማጠርሸት ግለሰቦችን፣ የግለሰብ እንቅስቃሴ የሚያደርጉ ተቋማት ውስጥ የሚንቀሳቀሱ ግለሰቦችን በመተቸት ምንም አይነት መረጃ በሌለው ተጨባጭ የሆነ መረጃ ባልተያዘ ግለሰቦችን በመተቸት ና በተለይም ደግሞ አሁን በጣም ሆኖ እየተዘመተ ያለው በቅማንት ዲሞክራሲያዊ ፓርቲ ላይ ተቋሙን እንዳይንቀሳቀስና ተቋሙ ተሳስሮ እንዲቀመጥ በማድረግ ረገድ ከፍተኛ የሆነ ትችት ማለት አተቹ ማለት አይደለም፣ ግን መረጃና መርህን ያላደረገ ስራ እየተሰራ ነው ያለው ማለት ነው። ስለዚህ ተቋማት የራሳቸው የሆነ መተር ላይ ደንብ አላቸው፣ የራሳቸው መርህ አላቸው። መርህን መሰረት አድርጎ እየገመገሙ በውስጥ ያሉ ችግሮችን እየገመገሙ እያስተካከሉ፣ ያስተካከሉ ነገሮችን ደግሞ ወደፊት በቀጣይ እየተሳካከሉ እንዲሄዱ የማድረግ ስራ ነው የሚሰራው እንጂ ከተቋማቱ መረጃ ሳይቀበሉ ዝም ብሎ በግለሰቦች መረጃ መሰረት አድርጎ መተቸትና ያልተባሉ አልባልታዎችን ማራመድ ትክክል አይደለም። እነዚህ ግለሰቦች ሆነ ተቋማት ከእንደዚህ አይነት ድርጊታቸው ሊቆጠቡ ይገባል የሚል ሀሳብ መስጠት እፈልጋለሁ። ከዛ ውጭ ግን አልሰራችሁም የሚለውን ትችት እንቀበላለን እንደ ተቋም፣ በግለሰብ ደረጃ ቢሆን ያልተሰሩ ያልተከናወኑ ተግባራቶች ካሉ እንዲሰሩ፣ እነዚህ እነዚህን ተግባራቶች አላከናወናችሁ የሚል ጥያቄ ቢመጣ ነው በጣም የተሻለ የሚሆነው ና ከዛ በተጨማሪ እስኪ ከዚህ ጋር ማለት የምትነቀፉባቸው ነገሮች መጠኑን ያልጠበቀ ወይም ባላንሱ ያልጠበቀ መሞዳሞድ ወይም መቀራረብ ነገሮች አሉ። እነዚህ ደግሞ የህዝብን ጥቅም አሳልፎ ይሰጣሉ የሚል ፍራቻ አለ። ከዚህ አንጻር ምናልባት የእናንተ ቅርርብ ከመንግስት ጋር ከብልጽግና ጋር ያላችሁ ቅርርብ የቅማንትን ህዝብ ጥቅም አሳልፎ እስከ መስጠት ደረጃ ይደርሳላችሁ ታስባላችሁ? ከዚህ አንጻር እስኪ ጥር ያሉ በመሰረቱ የቅማንትን ትግል ጠርፎ የጣለው እንቅስቃሴ እንዳይኖረውና እንዲገታ ያደረገው አንዱ ከሌሎች አካላት ጋር አብሮ ባለመሰረት ነው አሳታፊ የሆነ ትግል እና ለመታገል ነው እዚህ አሁን ካለበት ደረጃ ቁሞ የቀሩ ማለት ነው እንጂ ሁሉንም አካል የዲፕሎማሲ ስራ በመስራት ተግባብተው በመስራት በመወያየት ሁሉም ታጋቢ ሆኖሮ እዚህ እስካሁን ድረስ ይቋጭ ነበር የሚል ሀሳብ አለኝ እንደኔ ማለት ነው እንደ ተቋም እንደዚህ ያለ ነው በመሆኑ ምንድ ነው እኛ የምንመራው ፖለቲካ ነው የምንመራው ፖለቲካዊ ተቋም ነው የምንመራው ከማንኛውም ተቋም የሚሆን ለተቋሙ ይጠቅማል ከተባለ አካል ጋር አብረን በጋራ እንሰራለን ማለት ነው በጣም ጥሩ እስኪ አቶ አውግቸው ይህን ስናደርግ ግን ቅርታ እንዲያጨረስኩት ነገር ምንድነው ይህን ስናደርግ ግን የህዝብን አጀንዳ በማስጠር መንገድ ከማንኛውም አካል ጋር አብረ ተገናኝተ እየተወያየ የተሰራለ ማለት ነው። በዛ መሰረት ግለሰቦች ፎቶ ሊነሱ ይችላሉ። በጋራም ፎቶ ተነስቶ ፎቶ ሊለቀቅ ይችላል። ይህ ግን ተቋማዊ የሆነ በጋራ በሰነድ የተደገፈ መረጃ እስከልል ድረስ የተካሄደውን ሂደት ያንን ውስጡን አይቶ የተሄደበትን ሂደት መገምገሙን የሚያስፈልገው እንጂ ግለሰቡ ፎቶ ስለተነሱ ተቋም መተቸት ይህን ትክክል አይደለም የሚል ሀሳብ መሰለኝ። አቶ ጉጮ እስኪ ምናልባት ከዚህ ጋር ቁጥር አንድ የሚያነሱት ዘጠኝ እራስ አስተዳደር በጣም በተደጋጋሚ ይጫዋል። ምናልባት እነሱ የያዙት አማራጭ ካለ ማለት እናንተ ስልሳ ዘጠኙን ልታስፈጽሙ እየሄዳችሁ ነው ወይ? አንዱ ጥያቄ ነው። ሁለተኛው እናንተ ታስፈጽማላችሁ ብሎ የሚንጮህ አካላት ሊያሳኩ የፈለጉት ሌላ በመሰረታዊነት አብሮ ተቀራርቦ ከመስራት ጋር ተያይዞ የተነሳው መሰረታዊ የሆነ ጉዳይ ያላሳካ ነውና፣ ያልተለመደ ከዚህ በፊት በጥላቻ ፖለቲካ ዙሪት ውስጥ የነበርነ ሀይሎች ነን፣ በግልጽ መነጋገር መቻ ስላለብን ማለት ነው። እንግዲህ የክልሉ ከፍተኛ አመራር የምንበለው በፌዴራል ደረጃ ያለውን አመራር እንዲሁም ደግሞ ከሌሎች ፖለቲካ ፓርቲዎች ጋር ያለን ቅርርብ በጣም የሻከረ ከመሆን ጋር ተያይዞ ዲፕሎማሲያዊ የሆነውን የዲሞክራሲ ስርዓት ግንባታችን እጅግ በጣም አደጋ ላይ ወድቆ ቆይቷል ማለት ነው። ከዚህ አንጻር እጅግ በጣም በርካታ ልምዶችን ያለመቅሰም የቅማንት ሕዝብ ትግል መስመሩን በምንም መንገድ ውጤታማ ሊያደርግ እንደሚችል ያለመረዳትና አሉብን የሚባሉ ችግሮቻችንም ሌሎች አካላቶች እንዲያሳዩን ያለማድረግ በጣም በርካታ ክፍተቶች ሲፈጠሩብን ቆይተዋል ማለት ነው። ከዚህ አንጻር እኛ እንደ ድርጅት ከዚህ በፊትም በፕሮግራማችን ይዘነው የተነሳ ነው። ከስሙም እንደምንረዳው ዴሞክራሲያዊ ፓርቲ ነው። የቅማንት ዲሞክራሲ ፓርቲ ከክልሉ መንግስትም ከማንኛውም አካል ያለምንም አጥር ተቀራርቦና ተነጋግሮ አሉብን የሚባለውን የቅማንትን ህዝብ ችግር ሊፈታ በሚችል መንገድ ለመነጋገር የጋር አድርገን ወስን ነው። በቃለ ጉባኤ ደረጃ እየሰራን ያለ ነው። ከዚህ አንጻር ከነገሌ ጋር ታዩ፣ ከነገሌ ጋር ፎቶ ተነሶ፣ ከነገሌ ጋር ተመካከሩ እያሉ የሚባዝኑ ኃይሎች ጊዜያቸውን ይጨርሳሉ፣ ለእኛም እንቅፋት ይሆናሉ። ያው ጀርባችን ይዙን ካልሆነ በቀር በሰላማዊ ትግል ውስጥ የማንደራደር ተቋም ተቋምነን እኛ እንደቅዴፓ ማለት ነው። ከዚህ አንጻር አማራጭ የቅማንትን ህዝብ ነጻ የሚያወጣ አማራጭ መፍትሄ ሀሳብ እስካለ ድረስ ላለመቀበል እኛ ዝግጁ አይደለንም። እኛ ዝግጁነታችን ምንድን ነው? የተሻለ አማራጭ ሀሳብ እስከመጣ ድረስ ተቀብለን ያን ውጤታማ ለማድረግ ፈቃደኞች ስን ማለት ነው። ነገር ግን አማራጭ ሀሳቦች ሲቀርቡ አይታዩም። አማራጭ ሀሳብ ነው ብለን የያዝነውን የሰላማዊ ትግል እንቅፋት ከመሆን ባለፈ አማራጭ ሀሳቦች ሲቀርቡ አይታዩም። እንደምታውቀው ጃኖ ሚዲያ፣ ጃኖ ቅማንት ሚዲያ የቅማን ዲሞክራሲ ፓርቲ በ ስልሳ ዘጠኝ ቀበሌ ሊያደራጅ ነው። ጎንደር ከተማ ላይ እንዲህ አይነት ቦታ ላይ ተሰብስቦ ከነግል ጋር ታየ ምናምን ኤቪደንስ ቤዝድ አይደለም። ዛሬ ላይ ከዚህ ላይ ቁጭለን መመካከራችን ወይም ደግሞ ነገ ሻይ ቤት ቁጭ ለን ከሆኑ ግለሰቦች ጋር ሻይ ቡና መጠጣትንም ሆነ አብሮ መንገድ ላይ መሄድን በታክስም በፕሌንም አብሮ መንቀሳቀስንም እንደ ወንጀል ቆጥሮ የመጣ ሀይል የሰላማዊ ትግልንና የዲፕሎማሲያዊ ምክክርን ምን እንደሆነ ለይቶ ስለማያቅ በእንደዚህ አይነት ጠላፊ የሆነ እንቅስቃሴ ውስጥ ነው ራሱን ቢዝ እያደረገ ያለው። ዞሮ ዞሮ ግን ለቅማንት ህዝብ የሚጠቅም አይደለም። እንደዚህ አይነት የሴራ ፖለቲካው ለሁላችን ማደጋ የሚጥል ስለሆነ እኛ ስልሳ ዘጠኝ ቀበሌ እንደ ቅማን ዲሞክራሲ ፓርቲ ስልሳ ዘጠኝ ቀበሌ ሰባ ሁለት ቀበሌ ሰማኒያ ቀበሌ እኛ የቀበሌ ቁጥር ወሬ አይደለም፣ የቁጥር ፖለቲካ አይደለም። እናራም ደግሞ ቅማንት ህዝብ የማንነትና የአስተዳደር ጥያቄ የቅማንት ህዝብ በሚፈልገው መሰረት እንዲደራጅ እንፈልጋለን። ይሄ ፖለቲካሊ እኛ ራሳችንን በሀሳብ ደረጃ ይዘን ነው እየተንቀሳቀስነው ያለነው መደበኛ ትግላችን ነው ማለት ነው። ከዛ ውጭ ግን ህዝቡ ወክሎ የሰጠው ህዝቡ የወከለው አስተባባሪ ኮሚቴ ያለው የራሱ። እሱ ለቅማንት ህዝብ አላስረከበም። ገና አጀንዳውን አላስረከበም። ትግሉ በቀኝ ብሎም ገና ርክክብ አላደረገም። በጅምር ሂደት ላይ ነው ያለው። ስለዚህ በጅምር ሂደት ላይ ያለን ተግባር ደግሞ ለቅማንት ዲሞክራሲ ፓርቲ በማስረከብ ስልሳ ዘጠቅ ቤላይ አደራጅ ነው። ከነገ ላይ ታዩ እየተባለ የሚናፈስ ወሬ የቅማንት ህዝብ በእንዲዚ አይነት የመደናገሪያ ውስጥ ተደናግሮ መቆም መቻ የለበትም። ለራሱም ለሞራሉም መጠበቅ መቻ ስላለበት ህዝቡ በንቃት ለቅማንት ዲሞክራሲ ፓርቲ ጋር ተሰልፎ በሰላማዊ ትግላችን ውጤታማነት በጋራ መታገል መቻ ያለብን የሚል ሀሳብ ነው ማንሳት ንፈልገ። የአለም የትግል ተሞክሮ የሚነግረን አንድን ትግል ለማሳካት መሬት ላይ በዋስ በሴል አደራጅተ እንቅስቃሴው ምናልባት በዚህ ቢቆም በዚህ ላይ መቀጠል አለበት የሚሉ አማራጭ እይታዎችን አስቀምጦ መታገል የተቃውሞ አንዱ መርህ እንደሆነ እንመለከታለን። ዝም ብሎ መቃወም ግን ውጤት ሊያመጣ ይችላል ተብሎ ይታሰባል። ምናልባት እነዚህ የሚቃወሙ አካላት ምንድነው የመጨረሻ ግባቸው ያስቀመጡስ ሌላ አማራጭ አለ ወይ እሱን ኦፕሽን እስኪ በመሰጠውነት ኦፕሽን እኛም ጠይቀናል ኦፕሽን በደብዳቤም ጠይቀናል እንግዲህ ከዚህ በፊት እንደሚታወቀው ግለሰቦች ሁሉንም ተቋም ጠቅልለው የመምራት ፍላጎቶች አሉ ይሄ ደግሞ አይቻልም። ከመርህ አንጻር የቅማንት ዲሞክራሲ ለመምራት ሲያቀረቡት ነገር አለ ማይ ማለት ለመምራትም ሊያስመራ የሚችል እንትን አለ ወይ እሱ ጋስ ያለ ነገር ካለ ነው አሁን ማማንሳት ይችላል። በግለሰብ ደረጃ የጃኖ ቅማንት ሚዲያ የቦርድ ሰብሳቢ ኤዲቶሪያል፣ ዜና አቅራቢ ሁሉንም የሆነው አቶ ሰማልክ ዲ ኡጋንዳ ላይ ሆኖ በባለፈው ጠይቆናል። እኛ እንደ ፓርቲ የቅማንት ዲሞክራሲ ፓርቲም ጃኖ ቅማንት ሚዲያም ቦርዱም ይሄ ማህበሩም የቅማንት ልማት ማህበርም ሌሎችም ተቋማቶች በአንድ ተጠርንፎ አንድ ምክር ቤት መቋቋም መቻል አለበት፣ ተቋቁሞን የመምራት መቻል አለብኝ ነው። በደብዳቤ እኛ ደግሞ የቅማን ዲሞክራሲ ፓርቲ የራሱ በ1162 ታዋቂ ያቀረበው አመክንዮ አለ። ይሄ ቢሆን ግልጽ የሆነ አመክንዮ የለም። ያው በጋራ ተጠርንፎ መምራት መቻ ያለበት ነው። ይሄ ደግሞ ከመረትና ከደንብ አንጻር የማያስኬድ ስለሆነ ተቃውመናል። እኛ በደብዳቤ ይሄ አሰራር ስርዓት ለድርጅታችን አደጋ የሚጥል ስለሆነ እኛ ከማንህም አካላት ጋር ተጣልፈን የምንወድቅ ሳይሆን በደንብና በስርዓታችን መሰረት የምንመራ ተቋሞች ነን። ከዚህ አንጻር የሚያስኬድ አይደለም የሚል ሐሳቦችን አንስተናል። ከዛ ውጭ ሴል እንግዲህ ወደ ማህበረሰቡ ወርዶ ከማህበረሰቡ ጋር አዋጭ የሆነ መንገድ ወደ ማህበረሰብ የማስረጹንን ሂደት ብናገኘው ኖሮ እኛ ያን መስመር ተከትለን ውጤታማ መሆንን ማረጋግጠን፣ ከዛ መስመር ጋር የማንከተልበት ምንም አይነት ምክንያት የለም። ነገር ግን እየተሰሙ ያሉ ጭላንጭል የትጥቅ ጥግል ውስጥ ህዝባችን ለማስገባት የሚካሄዱ እጅግ በጣም አደገኛ የሆኑ ለቅማንት ህዝብ ዳግም ሰቆቃ ሊሆኑ የሚችሉ እንቅስቃሴዎች አሉ። እነዚህን እንቅስቃሴዎች ግን እንደ ድርጅት በጣም ነው የምናወግዛቸው። ለምን ህዝባችን ሰላም ናፍቆታል። ህዝባችን ከዚህ በኋላ የጦርነት ቀንበር የሚሸከምበት አቅም የለውም። ስለዚህ ከዚህ የጦርነት አዙሪት ለመውጣት ሰላማዊ ትግላችን በውጤታማነት መንገድ መፈጸም መቻል ያለብን የሚል አቋም ነው ያለን። ከዚህ አቋማችን ወደ ኋላ አንመለስም። ዞሮ ዞሮ ግን ደግሞ የአማራጭ መፍትሔ ሀሳቦችን የሚያመጡ ማናቸውም አካላቶችን ለመቀበል ዝግጁ መሆናችን ለማሳየት ነው።